ቀዳም ሥዑር በሰሙነ ሕማማት በስቅለት ማግስት የሚውለው ቅዳሜ ቀዳም ሥዑር በመባል ይጠራል። በዚህ ዕለት ከድሮ በተለየ መልኩ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና ልጆቹን ከዲያብሎስ አገዛዝና እስራት ነፃ ለማውጣት የተቀበለውን መከራ እንዲሁም ሦስት መዓልትና ሦስት ሌሊት በከርሰ መቃብር ማደሩን በማሰብ በጾም ታሰቦ ስለሚውል ቀዳም ሥዑር ወይም የተሻረው ቅዳሜ ተብሏል። የማይጾመውም ቅዳሜ ስለሚጾም ሥዑር ወይም ደግሞ የተሻረ ተብሏል። ቀዳም ሥዑር ሌሎች ስያሜዎች ያሉት ሲሆን እንደሚከተለው እናያቸው። የመጀመሪያው ለምለም ቅዳሜ ይባላል። ካህናቱ ሌሊት ለምእመናን ለምለም ቄጤማ ስለሚያድሉ ዕለቲቱ በዚህ ስያሜ ተሰይሟል። ቄጤማውንም ምእመናን እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። በቀዳም ሥዑር ቀሳውስቱና ዲያቆናቱ ቃጭል ቃል አዋዲ እየመቱ ገብረ ሰላመ በመስቀሉ ትንሣኤሁ አግሃደ የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላምን እንደሰጠንና ትንሣኤውንም እንደገለጠልን በማሰብ ቄጤማውን ለምዕመናን ይሰጣሉ። ምዕመናኑም በቤተ ክርስቲያን አገልግሎት የሚውል ገጸ በረከት ያቀርባሉ። ቄጤማውንም በራሳቸው ያስራሉ። ይህም አይሁድ ጌታችንን እያሰቃዩ ሊሰቅሉት ባሉ ጊዜ የሾህ አክሊል ጭንቅላቱ ላይ ያሰሩበትን ድርጊት የሚያስታውስ ነው። የቄጤማው አመጣጥና ምስጢርም ከአባታችን ከኖኅ ታሪክ ጋር የተያያዘ ነው። ምድር በማየ አይኅ በጥፋት ውሃ በጠፋችበት ወቅት የኖኅ ታማኝ መልእክተኛ ርግብ የውሃውን መጉደል ያበሰረችው ቄጤማ ይዛ በመግባት ነው። ዛሬም ለአዲስ ኪዳን ክርስቲያኖች የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ነፃነት ተሰበከ፣ ታወጀ በማለት ካይናት ቄጤማ ይዘው ምእመናንን ያበስሩታል። ሁለተኛው ቅዱሱ ቅዳሜ ይባላል። ቅዱሱ ቅዳሜ መባሉም ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ቀን ከሥራው ሁሉ ያረፈበት ነው። በዘመነ ሐዲስ ደግሞ የማዳን ሥራውን ሁሉ ፈጽሞ በሥጋው በመቃብር ሲያርፍ በነፍሱ ሲኦልን በርብሮ ባዶውን አስቆርቶታል በዚያ ለነበሩ ነፍሳትም የዘላለም እረፍትን ያወረሰበት ዕለት ስለሆነ ከሌሎቹ ዕለታት የተለየ ዕለት ለማለት ቅዱስ ቅዳሜ ተብሏል። ይቆየን።